ረፊ እያልኩሽ ንቀሽኝ ሄድሽ አይደለ? ቆይ ምን አይነት ንቀት ሊኖርብሽ ነው? ዓይንን ስታይ ትንሽ አታፍም? እቴ እንደምታስብው እኮ አይደለም። ዝም በይ፣ ምንም አይነት መልስ አልፈልግም። እንግዲህ ቢላል፣ ቤሉል ታግቷል ማለት ነው። ከኑንሽ ጋራ ውጪ ነበሩ። መንገድ ላይ እያለ እየመጡ እያለ እንግዲህ አግተውታል፣ ይዘውታል ማለት ነው። ሄለን ሌላ ሆናለች። እንግዲህ ኑንሽን ከመጀመሪያውም እይዛት ነበር ዳማሁን። አሁን እጅ ፍንጭ አገኘች፣ እሷን መጨቃጨቂያ እና መሳደቢያ ማለት ነው። ከዛም እንግዲህ ሄለን ከፎቅ ወደታች ስትወርድ ኑንሽ ሳሎን ላይ በጣም እያለቀሰች ነው ያለችው ማለት ነው። ከዛም አንቺ የማትረቢ ታይ እያልኩሽ ንቀሽኝ ሄድሽ አይደለም? ብላኑ ንሽን ሄለን ትሰድባታለች። እንግዲህ በተደጋጋሚ ጊዜ ከቤሉል ጋራ ከልጅ ጋራ እንዳይሽ አልፈልግም ከሱ ጋራ እንዳትገናኝ እያለቻት ስትላት ነበረ። አሁን ላይ ደግሞ እንግዲህ ያው በዚህ አጋጣሚ ሰበብ ሆነባት እና ከእሷ ጋራ እየመጡ እያሉ ባለፈው አኪም ቤት ሄደው ነበረ ሐኪም ቤት ሄዶ ቼክ አፕ ቼክ ሊያደርጋት ሄዶ ከምርመራ ሲወጡ መንገድ ላይ ነው እየያዙት ማለት ነው። እናም እንግዲህ ኑንሽ ምንም ያደረገችው ነገር የለም ምንም ነገር የምታውቀው ነገር የለም። ይህ ሁሉ እንግዲህ የሄለን ተንኮል ነው ይመስለኛል። እና ትቆጣታለች። ምን አይነት ንቀት ቢኖርብሽ ነው አይኔን ስታይ ትንሽ አታፍሪም? ብላ እንግዲህ ሄለን ኑንሽን ትቆጣታለች። ኑንሽ ሽምቅቅ ብላ ሶፋ ላይ ቁጭ ብላ እትዬ እንደምታስቢው እኮ አይደለም በማለት ትመልስላታለች። ሄለንም ዝም በይ፣ ምንም አይነት መልስ አልፈልግም ትንፍሽ እንዳትይ፣ ከቤሉል ጋራ አትሁኚ እያልኩሽ ብሶብሽ ጨራሽ ሆኖ ተጣበቅሽ አይደለ እብላ ሄለንም ኑንሽን ትሰድባታለች። ኑንሽም እትዬ ቤሉል እኮ ታግቷል እያለች የሰማች አልመሰላትም ኑንሽ ለሄለን ትነግራታለች። ሄለንም ሰማሁ እኮ አንቺ ወሬኛ ሹካካ፣ ቆይ ግን ምን አይነት ልጅ ነሽ? እያለች ትሰድባታለች። ስድቧን እንደቀጠለች ነው ኑንሽም እንዴ እትዬ ምን እየሆንሽ ነው? እኔን መቆጣቱን ተቆጭኝ፣ ግን ቢሉል እኮ ታግቷል እያልኩሽ ነው እንደዚህ ዝም ትያለሽ? ብላ ኑንሽም ለሄለን ትላታለች። ሄለንም እና ካዲያ ምን ላድርግሽ? ተነስቼ ልጮህልሽ ወይስ ምን ላድርግልሽ? የተያዘው ባንቺ ጦስ ነው እሺ እያለች ማን ያውቃል አንቺን የያዛች የያዛችው የያዙት መስሎ ይሆናል እሱን የያዙት ብላ ሄለንም ትላታለች። ሄለንም ኑንሽም ቆይ ለምን እንደዚህ ትያለሽ? ቆይ እኔ ምንድን ነው ያጠፋሁት? ለምንድን ነው እንደዚህ የምትጠይኝ? እያለች ኑንሽም ለሄለን ትጠይቃታለች። ምክንያቱም ስነግርሽ ስለማት ሰሚ ነው ድሮውንም እኔ ስነግርሽ እሺ ማለት ነበረብሽ፣ እያለች ኑንሽን ሄለንም ትላታለች። ኑንሽም እኔ እኮ እምቢ አላልኩም በማለት ትመልስላታለች። ኑን ሄለንም ኧረ እምቢ ያላልሽኝም አይደለ? ትሰሚኛለሽ? አሁን ቀጥ ብለሽ ወደ ክፍልሽ ሂጂ በማለት ሄለንም ትላታለች። በማይመለከትሽ ውስጥ ደግሞ መግባትሽን ብታቆሚ ይሻልሻል በማለት ሄለንም ኑንሽን ትቆጣታለች። አለያ ግን ለአንቺ ጥሩ አይሆንም በማለት ታስፈራራታለች። ኑንሽም እትዬ እባክሽን እኔን የፈለግሽውን ነገር አድርጊኝ፣ ግን ቢሉልን አንጪው እባክሽን እትዬ እያለች ሄለንን ኑንሽ ልመና ጀመረች። ሄለንም የበማይመለከትሽ ነገር አትግቢ አልኩሽ አይደለ ተነሽና አሁን ወደ ክላስሽ ግቢ በማለት ትቆጣታለች። ኑንሽም ብድግ ትልና እግሯ ላይ ትወድቃለች። እባክሽን በፈጠረሽ ዝም ማለት የለብሽም እባክሽን እያለች ብድግ ብላ ከመቀመጫዋ እግሯ ስር ተደፍታ ትለምናታለች። ቢለቀቅም ባይለቀቅም ላንቺ ምንም ነገር ፋይዳ የለውም በማለት ትላታለች። አለው እንጂ አለው በማለት ኑንሽም ትላታለች። ሄለንም ማለት ምን ማለት ነው በማለት ትጠይቃታለች። ማለቴ እኔ አብሬው እሆናለሁ ወይም እቀርበዋለሁ ማለቴ አይደለም። ግን በዚህ ሁናቴ የሆነ ነገር ቢሆን ጸጸቱን አልችለውም። ስለዚህ እባክሽን እትዬ በማለት ትለምናታለች። ሄለንም አልችልም በማለት ትምለት፣ እንቢ ትላታለች። እትዬ ባቶ ልጅውም እኮ ልጅሽ ነው። እባክሽን እትዬ፣ አስፈችው፣ ቤሉልን አውጪው እያለቻት ትለምናታለች። ሄለንም በማይመለከትሽ አትግቢ አትመልክ አይመለከትሽም አልኩሽ አይደል እንዴ? በማለት ትቆጣታለች። ኑንሽም እባክሽን በምትወጂው ነገር ልለምንሽ፣ በኤልሹ ሞት እባክሽን፣ አንቺ ብቻ እሺ ብለሽ መልሽው እንጂ እኔ አጠገቡ ድርሻ ልልም በጭራሽ በማለት ኑንሽም ሄለንን ትለምናታለች። ይሄ ሄለንም አብረሽ ካገኘሁሽ ግን ብላ ትላታለች። ያኔ አብረን ካገኘሽን ያንቺ የፈለግሽውን ነገር አድርጊኝ እኔ በእውነት አጠገቡ ድርሽ አልልም በማለት ሄለን ኑንሽም ሄለንን ትለምናታለች። ሄለንም በጣም ጥሩ አግኝቼ ብመልሰው ከሆነ በምንም አይነት ሁኔታ አጠገቡ እንዳደርሺ በማለት ታስፈራራታለች። በጭራሽ አለያ፣ ግን እውነቴን ነው የምልሽ ከነ ቤተሰቦችሽ ጎዳና ላይ ነው የምትወጪው ከልጁ እራቂ ስድ በማለት ትሰድባታለች። ኑንሽም እሺ፣ አንቺ ብቻ እንጪው እኔ አጠገቡ ድርሽ አልልም በማለት ትላታለች። ሄለንም አሁን ተነሽና ወደ ክላስሽ ግቢ ለማንም ምንም ትንፍሽ እንዳትይ በማለት ታስጠነቀቃታለች። ኑንሽም እሺ ለማንም ነገር ለማንም ትንፍሽ አልልም አታስቢ በማለት ትስማማለች። እዛም ኑንሽ ካጠገቧ ትነሳና ወደ ክላሷ ትሄዳለች። ሄለን ሳሎን ላይ ቁጭ ብላ ቆይ ግን ይሄንን ልጅ ማን ነው የያዘው? ዳሞ የሱ ጥላት ማን ነው እንዴ? ቆይ ምን እየተፈጠረ ነው? አባቱን ገደሉት፣ እንዳሞ ልጁን ጭራሹኑ ያዙት። በማለት ሄለንም ሳሎን ላይ ቁጭ ብላ ኑንሽ ከሄደች በኋላ ለራሷ ታወራለች። ቆይ ግን ማይሆን እንደዚህ ሸክሜን እያቃለለልኝ ያለው እያለች ታወራለች። ቢሉል በመታገቱ ደስ ብሏታል። ሸክሜን አቀለሉልኝ አላለችም ወይ ሄለን? ሰላም፣ ሰላም ውድ የቻናል ቤተሰቦች ተከታታዮች እንዴት ናችሁ? ልኝ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝት ዘት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ምን ጊዜ እንደምናገረው ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። ዛሬ ደግሞ እንግዳ ድራማ በሚለው ክፍል ሰላሳ አምስት መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ከጎን የሆናችሁ ቪዲዮን እያያችሁ ላይክ ሰብስክራይብ ለምታደርጉ ከልብ ነው ምስጋና። መሲ እና ታዴ እንግዲህ መሲ በጣም ደስ ብሏታል። ደስ ያላት ምክንያት ምንድን ነው? ክፍል ሰላሳ አራት ላይ እንዳየ ነው ቴዲ ጋራ ተገናኝተው ነበረ። ከቴዲ ጋራ ተገናኝተው ናሆሚና ቴዲ እንግዲህ በጣም ተዱላ ቀረሽ ነበር እየቀራቸው ከሚሳይ ከመሲ ጋራ ባያት ሰዓት ናሆሚ ከመሲ ጋራ ባያት ሰዓት በጣም ነበረ። ሌላ የሆነው አሁን መሲ ታዴ መሲ ወደ ቴዲ ጋራ እንደሄደች ጠንቅቃ ታውቃለች። እናም መሲ ወደ ቤት ገብታ ታዴ ትጠይቃታለች። ምን እንዴት ሆናችሁ ምን ደረሳችሁ እያለች መሲን በምጠይቃት ሰዓት መሲ እክላሷ ቁጭ ብለው መሲና ታዴ መሲ እየሳቀች በጣም በደስታ ለታዴ ትነግራታለች። ቆይ ታዴ፣ መጀመሪያ ሰው እንዳይሰማን በሩን ዘግቼ ልንጣ በማለት መሲ ከመቀመጫዋ ብድግትልና ክላሳቸው ገብተው የክላሳቸውን በር ትቆልፈዋለች። ከዛም በኋላ እንግዲህ መሲ እሺ በይ ታዴ፣ እስኪ ምን ምን አወራችሁ ብላ ታዴም መሲን ትጠይቃታለች። መሲም በጣም እየሳቀች ማውራት ራሱ አልቻለችም። ታዴ፣ ጉዶን ኩልሽ እኮ በማለት ትላታለች። ታዴም እሺ ምንድን ነው የተፈጠረው ብላ ትላታለች። መሲ እየ ሳቀች እነዛ ሁለት ድንጋይ እራሶች መንገድ ላይ ተገናኝተው ኮ ሊጋደሉ ነበር ብታይ በማለት መሲም ለታዴ ትነግራታለች። ታዴም አልገባኝም ማና ማናቸው ደግሞ ሊጋደሉ የነበሩት በማለት ታዴም መሲን ትጠይቃታለች። መሲም እየሳቀች ማውራታችሏ አቅቷታል። ታዴ እባክሽን አንቺ ምን ያስቅሻል፣ ሳልሞት ንገሪኝ እንጂ በማለት ታዴም ወሬውን ለመስማት ትቸኩላለች። መሲም ምንድን ነው እሱ ለወሬ ልትሞች ነው እንዴ? በማለት ትመልስላታለች። አዎ እሞት አለው እሊቁኑ ንገሪኝ ምን እንደተፈጠረ በማለት ታደም መሲን ትጠይቃታለች። እባክሽን እስኪ አታደ አታናጅኝ፣ ማን ከማን ነው የተደባደበው? በማለት ታዴም መሲን ትጠይቃታለች። መሲም እስኪ ማን ይመስልሻል ገምቺ በማለት መሲን ታዴን ትጠይቃታለች። እባክሽን አንቺ ያምሻል እንዴ እኔ አልጠናቁል ነገር ዝም ብለሽ ንገሪኝ በማለት ታዴ መሲን ትጠይቃታለች። መሲም በጣም ትስቃለች። ናሁምና ቴዲ በማለት ትነግራታለች። ታዴም አፏን ትይዝና ትደነግጣለች። መሲ ግን ሳቋ እንደቀጠለ ነው። ቆይ ምን ያስቅሻል ብላ ታዴ መሲን ትጠይቃታለች። እኔ እኮ መጀመሪያ ሳያቸው ልክ እንዳንቺ ነበር የደነገጥኩት በማለት መሲም ለታዴ ትላታለች። ታዴ ከዛም በኋላም ልክ እውነታቸውን ሳይ ለካ እንዴት ትልቅ ሰው በዚህ ደረጃ ይጃጃላል ብዬ በቃ ሳኮኝ እያለች ሳቋን እየተንከተከተች ለታዴ ትነግራታለች። ታዴ ታዴ ግን ደንግጣ ነው የቀረች ታዴ ደንግጣ ቀርታ እንግዲህ እጇን አፏ ላይ እንደያዘች ቀረች ማለት ነው። መሲ ግን ትስቃለች፣ ማውራት ራሱ አልቻለችም። አረባክሽን አልገባኝም ንግግርሽ ጓደኛዬ፣ ብላ ታዴም መልሳ ደጋግማ ትጠይቃታለች። ቆይ ይህንንማ በትወና ነው የማሳይሽ በማለት በድግ ትልና መሲ እየሳቀች እንዴት እንዴት እንደሆኑ ሀረካታቸውን ልታሳያቸው ትላለች። መጀመሪያ ቴዲ እጄን ይዞ እየመጣ ነበረ። ከዛም እያለች እየሳቀች ነው፣ ማውራት አልቻለችም መሲ ራሱ። ከዛም ናሆሚ በፊት ለፊታቸው ደረቱን ነፍቶ እየመጣ አንተ ከእሷ ጋር ምን ትሰራለህ ብሎ ቴዲን ይጠይቀዋል። ከዛም መሲ እንግዲህ መናገር ማውራት አቃታት። ቴዲ ታዴ ደግሞ ቸኩላለች ለመስማት ታዴ ወሬውን ለመስማት በጣም ቸኩላለች። መሲ ግን ትንፈቀፈቃለች፣ ትስቃለች፣ አይገልጸውም። በቃ እየሳቀች ማውራት አቃታት ወሬውን ማለት ነው። እናም ሄለን ሄለን የመሲን መኩን እንግዲህ እየፈለገችው ነበረ፣ ጠርታው ወደ ሳሎን አምርቷል ማለት ነው። መኩ እየፈለኩ ነበር፣ እንኳን ደህና መጣህ በማለት ትለዋለች። እሱም እኔም እየፈለኩሽ ነበረ በማለት ይመልስላታል። ለምንድነው የፈለከኝ ብላ ትጠይቀዋለች። ያንን ያልሽኝን ነገር እያሰብኩበት ነበረ፣ እና አንዴ ከምላሴ የወጣን ነገር መካድ አልችልም፣ ነውር ነው በማለት መኩም ለሄለን ይመልስላታል። ሄለንም መኩዬ እኔ ባልወልድህም እናትህ ማለት ነኝ፣ ስለዚህ ለኔ መታዘዝ አለብህ፣ በማለት ሄለንም ትለዋለች። እሱም እኔ እኮ አልታዘዝም አላልኩሽም፣ ግን አንዴ የተናገርኩትን መካድ ተገቢ አይደለም፣ በማለት መኩም ለሄለን ይላታል። ሄለንን እሱን ቶ ሊቅ ሌላ ነገር ልጠይቅህ ነበረ በማለት ትለዋለች። እሱም ምንድነው እሱ ብሎ ይመልሰላታል። ምን መሰለ መኩዬ፣ እኔን የሚፈልጉ ሰዎች ምን እያሉኝ እንደነበረ ትነግረኛለህ? በማለት ትጠይቀዋለች። መኩም ኧረ ሰውስ የሚያወራው ተነግሮ አያልቅም በማለት ይላታል። ያስፈራል በማለት ይነግራታል። ሄለንም ኧረ ተው፣ ምን አሉ? ብላ ትጠይቀዋለች። ኧረ ተይው፣ አይጠቅምሽም በማለት ይመልስላታል። ለምን አይጠቅመኝም? ስለ እኔ አይደለ እንዴ በማለት ሄለንም ትጠይቀዋለች። ያው አንቺ ጥሩ ነገር ስለሆነ ያደረግሽው በእነሱ ነገር መበጥበጥ የለብሽም ብዬ አስቤ ነው በማለት መቆም ለሄለን ይላታል። ሄለንም እረ አታስብ፣ እኔ ምንም ነገር አይበጠብጠኝም በማለት ትመልስለታለች። ልጆቻችንን ወስዳ መለመኛ አደረገችብን። አድራሻውን የት እንወቀው? ቃል ገብታ ገብታ በዛው ጠፋች እያሉ አድራሻውን የምታውቁ ለፖሊስ እያመለከቱ ነበረ በማለት መኮንንም ለሄለን ይነግራታል። ሄለንም ትደነግጥና እረ እና ይሄ ነገር ለፖሊስ ደርሷን ነው የምትለኝ ብላ ትጠይቀዋለች። አዎ እትዬ እያፈላለጉሽ ነው። እኔ ግን ላንቺ እየፈራሁ ነበረ በማለት ይነግራታል። አታስበው አታስብ ምንም ነገር የሚያስፈራ ነገር የለም፣ እኔ የሆነ መፍትሄ አላጣም በማለት ትመልስለታለች። ግን አንድ ነገር እንድታደርግልኝ ብላ ትጠይቀዋለች። እሱም ምንድን ነው ብሎ ይመልስላታል። ግን እምቢ እንዳትለኝ ብላ ትለዋለች። የሚቻል ከሆነ አደርገዋለሁ በማለት እሱም ይመልስላታል። እሷም በጣም ጥሩ ትችላለህ፣ የማይቻል ነገር የለም በማለት ትነግረዋለች። ምን መሰለህ፣ ወደ ገጠር ተመልሰህ ትሄድና የተወሰነ ገንዘብ ለሰዎቹ ታደርስልኛለህ በማለት ትነግረዋለች። ሄለን ምንጊዜም በገንዘብ ነው የምትመካው፣ መኩም እማ እኔ ብሎ ይመልስላታል። አዎ ካዲ፣ ኋላ ሌላ ማን አለ ብላ ትመልስለታለች። አይ ይሄ ነገር እንኳን ይቅርብኝ፣ በማለት እሱም ይመልስላታል። መኩ ደሞ አንተ ስራ መስራትንና ገንዘብ መግኘት እኮ አለብህ በማለት ትነግረዋለች። ቆይ አይንዬ ደስ እንዲላት አትፈልግም እንዴ በማለት ትጠይቀዋለች። ፈልጋለሁ ግን እንደዚህ ሰርቼ አይደለም በማለት ይመልስላታል። ስራ ስራ ነው፣ የምን ምርጫ ነው ብላ እሺ በለኝ እባክህ መኩ። እኔ እናንተ እንደ እናትና እንደ ልጅ ቆንጆ ስራ እንሰራለን በማለት ታስገድደዋለች። እሱም እሺ እስኪ ላስብበት በማለት በዚህ ይስማማሉ ማለት ነው። እሷም እሺ በቃ ጥሩ እንድታስብበት ቀን እሰጥሃለሁ በማለት በዚህ ይስማማሉ። የዛሬ ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።